አመጋገብን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዋልነት ከለውዝ አይነቶች ውስጥ አንዱ ሲሆን በጤናማ ስብ፣ በአንቲ ኦክሲዳንት እና ለአንጎል ለልብ እንዲሁም ለአጠቃላይ የሰውነት ተግባራት አስፈላጊ በሆኑ ንጥረ ነገሮች የበለጸጉ ከሆኑ የለውዝ ፍሬ አይነቶች ውስጥ አንዱ ነው። የዋልነት የለውዝ ፍሬዎች የአመጋገብ ዋጋን እስቲ ልንገራችሁ። በአንድ አውንስ ወይም ደግሞ 28 ግራም ዋልነት ወይም ሰባት ሙሉ የዋልነት ፍሬዎች ወይም 14 ግማሾች አነስተኛ መጠን ያለው የዋልነት ለውዝን በግምት ምን ያክል ንጥረ ነገሮችን እንደሚይዝ እነግራችኋለሁኝ። 185 ካሎሪን ይሰጣል። ይህም በጤናማ ስብ፣ ፕሮቲን ፋይበር፣ ቫይታሚኖች፣ እና በማዕድናቶች የተሞላ በጣም ገንቢ የሆነ መክሰስ ያደርገዋል። 18.5 ግራም አጠቃላይ ስብንም ይዟል። አብዛኛውን ጤናማ ስብ ነው። ከዚህ ውስጥ 13.4 ግራም ፖሊ አንሳቹሬትድ ስብ ሲሆን ኦሜጋ 3 እናም ኦሜጋ 6 ፋቲ አሲዶችን ጨምሮ፣ 2.5 ግራም ደግሞ ሞኖ አንሳቹሬትድ ስብ እናም 1.7 ግራም ብቻ የሳቹሬትድ ስብ ናቸው። እነዚህ ቅባቶች ለልብ ጤንነት፣ ለአንጎል ተግባር እናም መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ ወሳኝ ናቸው። ዋልነት በተለይ በኦሜጋ ስሪ ፋቲ አሲዶች የበለጸገ ሲሆን በአንድ አውንስ ውስጥ ወይም ደግሞ በ28 ግራም ውስጥ ወደ 2.5 ግራም አልፋ ሌኖሌኒክ አሲድን ኤኤልኤን ይሰጣል። ይህ የኦሜጋ ስሪ አይነት የልብን፣ የአንጎልን፣ እናም የመገጣጠሚያዎችን ጤና ይደግፋል እንዲሁም በሰውነት ውስጥ ያለውን የብግነት ወይም ደግሞ የኢንፍላሜሽን መጠንን ለመቀነስ ይረዳል። በተጨማሪም እያንዳንዱ አውንስ ወደ 4.3 ግራም ፕሮቲን ጡንቻዎችን ለመገንባትና ለመጠገን የሚረዳ ሲሆን እናም 3.9 ግራም ካርቦሃይድሬትስን ይይዛል። ከዚህ ውስጥ 1.9 ግራም የአመጋገብ ፋይበር ነው። ፋይበር የምግብ መፈጨትን ይረዳል የጨጓራችንን ወይም ደግሞ የአንጀታችንን ጤንነትንም ያጎለብታል እንዲሁም ረዘም ላለ ጊዜም ጥጋብ እንዲሰማችሁም ያደርጋል ዋልነት በጣም ትንሽ ስኳር 0.7 ግራም ያክል ብቻ ስለሚይዝ የስኳር መጠንን ለሚቆጣጠሩ ሰዎችም በጣም ተስማሚ ነው በዋልነት ውስጥ ያሉ ዋና ዋና ማዕድናቶችን ደግሞ ልንገራችሁ ዋልነት በበርካታ ማዕድናቶችም የበለጸገ ነው ለአጥንት ጥንካሬ የሚሆን ወደ 28 ሚሊ ግራም ካልሲየምን ይዛል። ለጡንቻ እናም ለንርቭ ተግባር የሚሆን 45 ሚሊ ግራም ማግኒዥየም፣ ለኃይል ምርትናም ጤናማ አጥንትን ለመጠበቅ የሚረዳ 98 ሚሊ ግራም ፎስፈረስን ታገኛላችሁ። በተጨማሪም ለልብና ለፈሳሽ ሚዛን ወደ 125 ሚሊ ግራም ፖታሲየምን ይዛል። ለኦክስጅን ትራንስፖርት 08 ሚሊ ግራም ብረት ወይም ደግሞ አይረን፣ ለበሽታ መከላከልና ለቆዳችን ጤንነት 0.9 ሚሊ ግራም ዚንክን ይይዛል። ለኃይል እናም ለብረት መምጠጥ የሚረዳ 0.45 ሚሊ ግራም መዳብ ወይም ደግሞ ኮፐር አለው። ዋልነት ለሜታቦሊዝም እና ለአጥንት አፈጣጠር የሚረዳ ወደ 1 ሚሊ ግራም የማንጋኔዝ በጣ በጣም ጥሩ ምንጭ ነው። እንዲሁም ቫይታሚን ኢን ወደ 0.7 ሚሊ ግራምን ይይዛል። ሴሎቻችንን የሚከላከል ጠንካራ አንቲኦክሲዳንት ነው እናም ቫይታሚን ቢ6ን ወደ 0.15 ሚሊግራምን ይይዛል። ቢሲክስ የአንጎልናም የነርቭ ሥርዓት ተግባርን ይደግፋል። በተጨማሪም ፎሌት ወይም ደግሞ ቫይታሚን ቢ9ን ወደ 28 ማይክሮግራም ይይዛል። ፎሌት የዲኤንኤ መጠገኛ እና የአዲስ ሴል እድገትን ይረዳል። ልዩ ከሆኑ የዋልነት ጥቅሞች ውስጥ አንዱ እንቅልፍን የሚቆጣጠር ሆርሞን የሆነውን ሜላቶኒንን በተፈጥሮ መያዙ ነው። ይህም ለተሻለ እረፍት የሚሆን ግሩም የምሽት መክሰስ ያደርገዋል። በተጨማሪም ሰውነትን ከኦክሲዲቲቭ ስትረስ እና ስር የሰደዱ በሽታዎችን ሊያስከትል ከሚችለው ብግነት ወይም ደግሞ ኢንፍላሜሽን የሚከላከሉ እንደ ፖሊፊኖልስ ባሉ አንቲኦክሲዳንቶችም የተሞላ ነው። በአጠቃላይ ዋልነት በጤናማ ስብ፣ በእጽዋት ላይ የተመሠረተ ፕሮቲን፣ ፋይበር፣ ቫይታሚኖችና በማዕድናቶች እጅግ በጣም ጥሩ ምንጭ ነው የልብ ጤንነትን የአንጎል ተግባርን የምግብ መፈጨትን የአጥንት ጥንካሬንናም የተሻለ እንቅልፍን ይደግፋል በየቀኑ አንድ አውንስ ወይም ደግሞ ወደ ሰባት ሙሉ ዋልነትስ ወይም ወደ 14 ግማሾች ብቻ መመገብ ሰውነታችንን በካሎሪ ሳይጫን ኃይለኛ የሆነ ንጥረ ነገሮችን ይሰጠናል ማለት ነው ታዲያ ዋልነትን በአመጋገባችሁ ውስጥ ብታካትቱ የምታገኙትን 12 አስገራሚ የጤና ጥቅሞችን ደግሞ ልንገራችሁ። አንደኛ ዋልነት የልብ ጤናን ያበረታታል። ዋልነት የኦሜጋ ስሪ ፋቲ አሲዶች አልፋ ሊኖሊኒክ አሲድ ምንጭ ነው። እነዚህ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመር ይረዳሉ። በተጨማሪም ፖሊፊኖልስ እና አርጅኒንን ይዟል። እነዚህም የደም ስሮች የመለጠጥ ችሎታን ይደግፋሉ፣ ብግነትን ይቀንሳሉ፣ እንዲሁም የድንጋይ ክምችት እንዳይፈጠርም ይከላከላሉ። ይህም የልብ በሽታ እናም የስትሮክ አደጋን ይቀንሳል። ሁለተኛ የአንጎልን ተግባርን ያሳድጋል። ብዙ ጊዜ የአንጎል ምግብ ተብሎ የሚጠራው ዋልነት የእውቀት ወይም ደግሞ የኮግኒቲቭ ተግባርን፣ የማስታወስ ችሎታንና ትኩረትን የሚያሻሽሉ ንጥረ ነገሮችን ይዟል። ኦሜጋ ስሪዎቹ፣ አንቲ ኦክሲዳንቶቹ፣ ቫይታሚን ኢ እና ፖሊፊኖሎቹ የአንጎል ሴሎችን ከኦክሲዲቲቭ ጉዳት ይከላከላሉ፣ የእውቀት መቀነስን ያዘገያሉ፣ እንዲሁም እንደ አልዛይመርስ ያሉ የነርቭ በሽታዎች አደጋንም ይቀንሳሉ። ሶስተኛ ክብደትንም ለመቆጣጠር ይረዳል። ዋልነት በካሎሪ የበለጸገ ቢሆንም የምግብ ፍላጎትን ለመቆጣጠርና ሜታቦሊዝምንም ለማሻሻል ይረዳል። በዋልነት ውስጥ ያሉ ጤናማ ስቦች፣ ፋይበር እና ፕሮቲን ለረጅም ጊዜ ጥጋብ እንዲሰማችሁም ያደርጋሉ። ይህም ጤናማ ያልሆነ መክሰስን ይቀንሳል። ጥናቶችም እንደሚያሳዩት ዋልነት ከምግብ ፍላጎት ቁጥጥር ጋር የተገናኙ የአንጎል ክፍሎችን ሊያነቃም ይችላል። አራተኛ ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። ስር የሰደደ ብግነት እንደ አርትራይተስ፣ የስኳር በሽታ እናም የልብ በሽታ ያሉ የብዙ በሽታዎች መነሻ ነው። ዋልነት ብግነትን የመቀነስ ኃይል ባላቸው ፖሊፊኖልስ፣ ኦሜጋ ስሪዎችና ማግኒዥየም የተሞላ ሲሆን በሰውነት ውስጥ ያሉ የብግነት አመልካቾችን ለመቀነስም ይረዳል። አምስተኛ ዋልነት የደም ስኳርን ለመቆጣጠርም ይረዳል። ዋልነት በተለይም አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ የኢንሱሊን ሴንሲቲቪቲን ያሻሽላል እናም የደም ስኳር መጠንንም ይቆጣጠራል። የዋልነት ፋይበርና ጤናማ ስቦች የግሉኮስ መንጠጥን ያዘገያሉ፣ ከምግብ በኋላ የሚከሰት ድንገተኛ የስኳር መጠን መጨመርን ይከላከላሉ። ስድስተኛ የደም ግፊትን ያሻሽላል። አዘውትሮ ዋልነትን መመገብ ለልብ በሽታ ዋነኛ ተጋላጭነት የሆነውን ከፍተኛ የደም ግፊትን ለመቀነስ ይረዳል። የዋልነት ማግኒዥየም፣ ፖታሲየምና ኦሜጋ3 ፋቲ አሲዶች የደም ስሮችን ለማዝናናትናም የደም ፍሰትን ለማሻሻል በመርዳት የደም ግፊትን ይቀንሳሉ። ሰባተኛ ዋልነት የሆድ ጤናንም ይደግፋል። ዋልነት ጠቃሚ የሆኑ የጨጓራ ባክቴሪያዎችን ወይም ደግሞ የአንጀታችንንም ባክቴሪያዎችን የሚመግብ እንደ ፕሪባዮቲክ ምግብ ሆኖ ያገለግላል። ጤናማ የአንጀት ባክቴሪያዎች የምግብ መፈጨትን ያሳድጋሉ፣ የሆድ መነፋትን ይቀንሳሉ፣ እናም የበሽታ መከላከያ ተግባርንም ያሻሽላሉ። ከጊዜ በኋላ ይህ በስሜት እናም በሜታቦሊዝም ላይም አዎንታዊ ተጽዕኖን ሊያሳድር ይችላል። ስምንተኛ ኃይለኛ የአንቲኦክሲዳንት ጥበቃን ይሰጣል። ዋልነት እንደ ፖሊፊኖልስ፣ ቫይታሚን ኤ እናም ሜላቶኒን ያሉ ከፍተኛ መጠን ያላቸው አንቲኦክሲዳንቶችን ይዟል። ይህም የኦክሲዲቲቭ ጉዳትን እናም የሴሎችን መበላሸት ለመዋጋት ይረዳል። ይህ ጥበቃ እርጅናን ያዘገያል፣ ብግነትን ይቀንሳል፣ እንዲሁም እንደ ካንሰር ያሉ ስር የሰደዱ በሽታዎች አደጋንም ይቀንሳል። ዘጠነኛ ዋልነት አጥንትንም ያጠናክራል። ዋልነት እንደ ካልሲየም፣ ማግኒዥየም፣ ፎስፈረስና መዳብ ያሉ አስፈላጊ ማዕድናቶችን ይሰጣል። እነዚህም የአጥንትን ጥንካሬ እናም ጥግግትን ለመጠበቅ ወሳኝ ናቸው። ኦሜጋ 3 ፋቲ አሲዶች ደግሞ የአጥንት አወቃቀርን ሊያዳክም የሚችል ኢንፍላሜሽንን በመቀነስ የአጥንት መጥፋትን ለመቀነስ ይረዳሉ። አስረኛ የካንሰር አደጋንም ሊቀንስ ይችላል። ጥናቶች እንደሚያመለክቱት አዘውትሮ ዋልነትን መመገብ እንደ ጡት፣ ፕሮስቴት እና የኮሌክታል ካንሰር ያሉ የተወሰኑ የካንሰር አይነቶች አደጋን ሊቀንስ ይችላል። የእነሱ ባዮአክቲቭ ውዶች እንደ ኤላጂክ አሲድ፣ ፋይቶስቴሮል እና ፖሊፊኖልስ የካንሰር ሴል እድገትን ለመከላከልና ዲኤንኤን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። አስራ አንደኛ የእንቅልፍ ጥራትን ያሻሽላል። ዋልነት በተፈጥሮ የእንቅልፍ ውደቶችን የሚቆጣጠር ሜላቶኒን ሆርሞንን ይዟል። ምሽት ላይ አንድ እፍኝ ዋልነት መመገብ መዝናናትን ሊያበረታታ ጭንቀትን ሊቀንስና በፍጥነት እንድትተኙ እንዲሁም በጥልቅ እንድትተኙም ሊረዳ ይችላል። አስራ ሁለተኛ የቆዳ እናም የጸጉር ጤንነትንም ያጎለብታል። በዋልነት ውስጥ ያሉት ቫይታሚን ኢ፣ ቢ ቫይታሚኖች፣ ዚንክና ኦሜጋ ስሪዎች ቆዳንና ጸጉርን ከውስጥ ይመግባሉ። የቆዳ የመለጠጥ ችሎታን ለመጠበቅ የቆዳ መጨማደድን ለመቀነስ መድረቅን ለመከላከል እናም የራስ ቅል ጤንነትን እናም የሴል መጠገንን በመደገፍ ጠንካራና አንጸባራቂ ጸጉርም እንዲኖር ያደርጋሉ። ስለዚህ ዋልነትን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅ ጥቅሞችን ታገኛላችሁ። በቀን ሰባት ሙሉ ዋልነት ወይም ደግሞ አስራ አራት ግማሽ የዋልነት ፍሬዎችን ከተመገባችሁ ራሱ በጣም በርካታ ጥቅሞችን ታገኛላችሁ ማለት ነው። ታዲያ ዋልነትን በጤናማ መንገድ እንዴት መመገብ እንደሚቻል ደግሞ ልንገራችሁ። አንደኛ በውሃ በመንከር ብሏቸው። ይህ በጣም ምርጡ መንገድ ነው። ዋልነት በአንድ ሌሊት ከስድስት እስከ ስምንት ሰዓታት መንከር የንጥረ ነገር መምጠጥን ሊቀንስ የሚችል ፋይቲክ አሲድ የተባለውን የተፈጥሮ ውህድን ለማስወገድ ይረዳል። በተጨማሪም ለውዙን ለስላሳ በቀላሉ ለመዋሃድ የሚያስችልና እንደ ማግኒዥየም ብረትና ዚንክ ያሉ ማዕድናት መኖራቸውን ያሻሽላል። እንዴት ማድረግ ትችላላችሁ? ከአራት እስከ ስድስት የዋልነትስ ግማሾችን ውሰዱ። በአንድ ሌሊት ውሃ በጎድጓዳ ሳህን ውስጥ ንከሯቸው። ጠዋት ላይ ቀጭኑን ቡናማ ቆዳ ላጡት፣ እናም በባዶ ሆድ ላይ ወይም ደግሞ ከቁርስ ጋር ተመገቡት። ለተሻለ የምግብ መፈጨት፣ ለተሻሻለ የንጥረ ነገር መምጠጥናም ምሬቱን ለመቀነስ በጣም ጠቃሚ ነው። ሁለተኛ፣ ጥሬ ወይም ደግሞ ትንሽ የተጠበሰ ዋልነትን መመገብ ነው። ዋልነትን ያለ ዘይት ወይም ደግሞ ጨው ለጥቂት ደቂቃዎች በቀላሉ መጥበስ ወይም ደግሞ መቁላት። በከፍተኛ ሙቀት መቁላት ወይም ደግሞ መጥበስን አስወግዱ ጤናማ ስቦችን እናም አንቲ ኦክሲዳንቶችን ሊያጠፋው ይችላል። የተጠበሰው ለውዝ ወደ ኦትሜል፣ እርጎ፣ ወደ ስሙዚ ወይም ደግሞ ወደ ሰላጣ ጨምራችሁ መመገብ ትችላላችሁ። ሶስተኛ ወደ ስሙዚ ወይም ደግሞ ወደ ኦትሜል ጨምሩ። ዋልነትን ከስሙዚ ጋር በመፍጨት ወይም የተፈጨ ለውዝ በጠዋት ኦትስ ወይም ደግሞ ሲሪያል ላይ ጨምሩት። ጤናማ ስብ፣ ፕሮቲን ፕሮቲንና ፋይበርን ይሰጣል። ይህም ቁርሳችሁን የበለጠ የሚያረካ እናም ሚዛናዊ ያደርገዋል። አራተኛ ዋልነትን በሰላጣዎች ወይም ደግሞ በምግብ ውስጥ ተጠቀሙ። የተከተፈ ዋልነትን ወደ አትክልት ሰላጣዎች፣ ወደ ጥብሶች ወይም ደግሞ ወደ ሩዝ ምግቦች ጨምሩ። ዋልነት የምግቡን ስሜቱን ያሳድገዋል፣ እንዲሁም ተጨማሪ ዘይት ሲያስፈልግ ኦሜጋ ስሪዎችን ይጨምራል። አምስተኛ እንደ መክሰስ መመገብ ነው። አንድ እፍኝ የተነከረ ወይም ደግሞ የተቆላ ዋልነትን እንደ ጠዋት ወይም ደግሞ ከሰዓት በኋላ እንደ መክሰስ ተጠቀሙ። ለቺፕስ ወይም ደግሞ ለተዘጋጁ መክሰሶች ጤናማ የሆነ ምትክ ነው። ለኃይል እናም ለአንጎል ትኩረት በጣም ጥሩ ነው። ስድስተኛ ከሌሎች ለውዞች ወይም ደግሞ ፍሬዎች ጋር አዋህዱት። ዋልነትን ከአልመንድ፣ ከቴመር ወይም ደግሞ ከዘቢብ ጋር በማዋሃድ በንጥረ ነገር የበለጸገ መክሰስ ወይም ምግብ አድርጉት። ይህ ድብልቅ ለተመጣጣኝ የኃይል ልቀት የጤናማ ስብ፣ የተፈጥሮ ስኳርና የፋይበር ሚዛንን ይሰጣቸዋል። ስለዚህ ዋልነትን በተለያየ መንገድ መመገብ ትችላላችሁ። ዋልነትን ለመመገብ ምርጥ ጊዜ ጠዋት ላይ የንጥረ ነገሮችን ምርጥ መምጠጥና የኃይል መጨመር ለማግኘት በባዶ ሆድ ላይ በጣም ምርጥ አማራጭ ነው። እንዲሁም ደግሞ ምሽት ላይ እንደ መክሰስ ወይም ደግሞ ከመተኛታችሁ በፊት በተፈጥሮ ያለው ሜላቶኒን የእንቅልፍ ጥራትን ሊያሻሽል ይችላል። ታዲያ በቀን ምን ያክል መጠን መጠቀም አለባችሁ? ዋልነት በካሎሪ የበለጸገ ስለሆነ መጠኑን መጠበቅ ቁልፍ ነው። የሚመከረው መጠን ከአራት እስከ ስድስት የዋልነት ግማሾች በግምት አንድ አውንስ ወይም ደግሞ ወደ 28 ግራም በቀን መጠቀም ትችላላችሁ። ክብደት ለመቀነስ ወይም ደግሞ ለልብ ጤንነት በቀን አራት ግማሾችን መጠቀም ትችላላችሁ። ለአክቲቭ ወይም ደግሞ እንቅስቃሴን ለሚያደርጉ ግለሰቦች በቀን እስከ ከሰባት እስከ ስምንት ግማሾችን መጠቀም ትችላላችሁ። ታዲያ ከመጠን በላይ የዋልነትን ፍሬዎችን ከመብላት ተቆጠቡ። ብዙ ዋልነትን መብላት የምግብ መፈጨት ችግሮችን ያስከትላል፣ የሆድ መነፋትና ተቅማጥ፣ ከመጠን በላይ የካሎሪ መጠንን ክብደት መጨመርን ያስከትላል። ለስሜታዊ ወይም ደግሞ ሴንሲቲቪቲ ላለባቸው ግለሰቦች ደግሞ የአለርጂ ምላሾችን ሊያስከትል ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው